ዕለቱ አርብ ጥቅምት 7 ቀን 2018 ዓ.ም። ጤና ይስጥልኝ ክቡራን ተመልካቾቻችን እንደምናምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜ አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጎዳ ይሆን። አብራችን ቆዩ። አርዕስተ ዜናዎቹን አስቀድመ በትግራይ ክልል በተያዘው የጥቅምት ወር አጋማሽ ስራውን ሊጀምር የሚችልበት እድል መኖሩን ኮሚሽኑ ገለጸ። የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም ኢትዮጵያ ውስጥ የስደትና መፈናቀል ችግሮችን ለመፍታት የሚያስችል ፍኖተ ካርታ ይፋ አደረገ። ከውጭ የኬንያ ፖሊስ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን አስክሬን ለመሰናበት በተሰበሰቡ ሰዎች ላይ ተኩስ ከፍቶ ቢያንስ የሶስት ሰዎች ህይወት ማለፉ ተገለጸ። ወደ ዝርዝሮቹ አለፍን። በቅድሚያ በትግራይ ክልል በተያዘው የጥቅምት ወር አጋማሽ ስራውን ሊጀምር የሚችልበት እድል መኖሩን ኮሚሽኑ ገለጽም። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል በተያዘው የጥቅምት ወር አጋማሽ ስራውን ሊጀምር የሚችልበት ሁኔታ ሊፈጠር እንደሚችል የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ተስፋ መስጠታቸውን አስታውቋል። ኮሚሽኑ ይህንን የገለጸው በዛሬው ዕለት በጽህፈት ቤቱ በሰጠውና ለመገናኛ ብዙሀን ባሰራጨው ባለሶስት ገጽ መግለጫ ላይ ነው። በየካቲት 2014 ዓ ም ስራውን የጀመረው ኮሚሽኑ ከትግራይ ክልል በስተቀር በሌሎች ክልሎችና ሁለት ከተማ አስተዳደሮች የተወካዮች ልየታ አጀንዳ የማሰባሰብ ስራውን ማካሄዱን አስታውሷል። ይሁን እንጂ እስካሁን ድረስ በትግራይ ክልል ምክክር ለማስጀመር ያልቻለ ቢሆንም የምክክር ሂደቱን ለመጀመር የተለያዩ ጥረቶችን ሲያደርግ መቆየቱንና አሁንም እያደረገ መሆኑን ኮሚሽኑ በመግለጫው አመላክቷል። በዚህም በትግራይ ክልል ከሚገኙ ባለድርሻ አካላት ጋር ሁለት ዙር ውይይት ማድረጉንና ከፌዴራል መንግስቱ ጋር በተያያዘ የተነሱ ጉዳዮች ለፌዴራሉ መንግስት ከፍተኛ አመራሮች ማቅረቡንም አስታውቋል። ከክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ጋር አድርጌ ዋለው ያለውን ውይይት ተከትሎም በተያዘው የጥቅምት ወር አጋማሽ ወደ ስራ ሊገባ የሚችልበት ሁኔታ እንደሚፈጠር ተስፋ የተሰጠው መሆኑን ኮሚሽኑ ተናግሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይህንን ቢልም ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ በጊዜያዊ አስተዳደሩ በኩል የተሰጠ ማረጋገጫ ግን የለም። ከሶስት ዓመታት በፊት ጥቅምት 23 ቀን 2015 ዓ ም በፌዴራል መንግስቱና ህዋት መካከል በፕሪቶሪያ በተፈረመው የዘላቂ ግጭት ማቆም ስምምነት መሰረት ሁለቱ ወገኖች ፖለቲካዊ ውይይቶችን እንዲያደርጉ የሚደነግግ አንቀጽ መስፈሩ ይታወሳል። የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም ኢትዮጵያ ውስጥ ስደትና መፈናቀል ችግሮችን ለመፍታት የሚያስችል ፍኖተ ካርታ ይፋ አደረገ። ድርጅቱ ይፋ ያደረገው ፍኖተ ካርታ በኢትዮጵያ በቀጣዮቹ አምስት ዓመታት ሁሉን አቅፍ ልማትና መረጋጋትን ማስፈንና የስደትና መፈናቀል ችግሮችን ለመፍታት የሚያስችል ነው ተብሎለታል። በመሆኑም ድርጅቱ በእነዚህ አመታት ቅድሚያ ከሚሰጣቸው ጉዳዮች መካከል የመጀመሪያው የአደጋ ጊዜ ዝግጁነትና የነፍሳድን ድጋፍ መሆኑን ገልጿል። ሀብታማ እያሌው ዝርዝሩን አዘጋጅተዋለች። የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም ኢትዮጵያ ውስጥ በቀጣዮቹ አምስት ዓመታት ሁሉን አቀፍ ልማትና መረጋጋትን በማስፈን የስደትና መፈናቀል ችግሮችን ለመፍታት የሚያስችል ያለውን ፍኖተ ካርታ ጥቅምት ስድስት ቀን 2018 ዓ.ም ይፋ አድርገዋል። ድርጅቱ በእነዚህ ዓመታት ቅድሚያ ከሚሰጣቸው ጉዳዮች መካከል የመጀመሪያው የአደጋ ጊዜ ዝግጁነትና የነፍሰ አድን ድጋፍ መሆኑን ገልጿል። ዓለም አቀፉ የፍልሰተኞች ድርጅት ይፋ ያደረገው ሰነድ የተፈናቀሉ ማህበረሰቦችን በፈቃደኝነት ወደ ቀደመ ቀያቸው መመለስና ህጋዊነቱን የጠበቀ ወይም አስተማማኝ የስደት መንገድ ማመቻቸት የሚሉ ሌሎች መሰረታዊ ጉዳዮች ላይም አተኩሮ እንደሚንቀሳቀስ አስፍረዋል። ስደትና መፈናቀል ከሰባዊነት አንጻር ብቻ ሊፈቱ እንደማይችሉ ያስታወቀው ድርጅቱ በልማት መልሶ በማቋቋም በሰላም ግንባታና በአየር ንብረት ላይ ተጨባጭ ስራ በማከናወን መሆኑን ገልጾ ለዚህም ስኬት መንግስትን ጨምሮ የለጋሽ አካላት ድጋፍ እንደሚሻ አስታውቋል። በተባበሩት መንግስታት የፍሰተኞች ድርጅት አይኦኤም የኢትዮጵያ ጽሕፈት ፌቲፋ የተደረገው ፍኖተ ካርታው በጎርጎረሳውያኑ የዘመን አቆጣጠር ከ2025 2029 ድረስ ስራ ላይ የሚውል ይሆናል ተብሏል። ማዕቀፉ የኢትዮጵያን መንግስት በመደገፍ አስቸኳይ ሰባዊ ፍላጎቶችን ለመቅረፍ የፍልሰት ህጋዊ አሰራሮችን ለማጠናከር እና ማሻሻያዎችን ለማድረግ የያዘውን ቁርጠኝነት ማሳያ ተደርጎ ተወስዷል። ህይወትን ማዳን፣ ለመፈናቀል ዘላቂ መፍትሄ መስጠትና የደህንነቱ የጠበቀ የስደት መንገዶችን ማመቻቸት ትኩረት የሚደረግባቸው ጉዳዮች ስለመሆናቸውም ተጠቅሷል። ድርጅቱ በአምስት ዓመታት ውስጥ ቅድሚያ የሚሰጠውን አበይት ጉዳይ የአደጋ ጊዜ ዝግጁነት እና የነፍስ አድን ድጋፍ ሲሆን በመጠለያ በጤና በውሃ በንጽህና አጠባበ ስርዓቶች አቅም ግንባታ ላይ ከፍተኛ እገዛ እንደሚያደርግም አስታውቋል። የተፈናቀሉ ማህበረሰቦችን በፈቃደኝነት መመለስ ውህደት ማድረግ ብሎም ወደ ሌላ ቦታ በማዘዋወር ዘላቂ መፍትሄ ማዘጋጀት ሌላኛው ትኩረት ዘርፍ መሆኑንም በሰነዱ ተመላክቷል። አይኦኤም ከኢትዮጵያ መንግስት ጋር በመተባበር የሰራተኛ ፍልሰት ስርዓቶችን ማጠናከር፣ የድንበር አስተዳደርን ማሻሻል፣ ስነ ምግባርን የተከተለ ምልመላን ማስፋፋት ሌላኛው የስራ ትኩረቱ እንደሚሆንም ጠቅሰዋል። በፍትህ ሚኒስቴር የብሔራዊ እና የትብብር ጥምረት ኃላፊ አቶ አብርሃም አያሌው እንዳሉትም እንደ ሀገር ከፍተኛ የፋይናንስ ዘርፍ ስጋት ናቸው ተብሎ ከተለዩ ወንጀሎች መካከል አንደኛው በሰው የመነገድ እና ሰውን በህገ ወጥ መንገድ ድንበር የማሻገር ወንጀል መሆናቸውን ገልጸዋል። በተለይ ህገ ወጥ ስደትን የሚመርጡ ሰዎች በመተላለፊያ ና በመዳረሻ ሀገራት ላይ በአሸባሪዎች እና በወንጀለኛ ቡድኖች ላይ ይወድቃሉ ሲሉም ይህንን ለማስቀረትም የስደት እንቅስቃሴውን መደበኛ ማድረግ እንደሚያስፈልግ ተናግረዋል። ይህንን ለማጠናከርም የአይኦኤም ድጋፍ ወሳኝ ስለመሆኑ አንስተዋል። አይኦኤም በኢትዮጵያ ከ1995 ጀምሮ በሁሉም የኢትዮጵያ ክፍል ለተጋ የተጋለጡ የፍልሰተኞች እና ከስደት ተመላሾች ድጋፍ ሲያደርግ ቆይተዋል። በግጭት በማህበራዊ ውጥረቶችና በአደጋ ምክንያቶች ፍልሰት ውስብስብ ችግር ሆኗል ሲልም በርካታ ተፈናቃዮች በቂ ባልሆነ የኑሮ ሁኔታ ውስጥ በመጠለያ ና አስፈላጊ አገልግሎቶች እጦት ይንገላታሉን የተባለው የኢትዮጵያ መንግስትም ህገ ወጥ የሰው ዝውውርን ለማስወገድ የተቀመጠውን ዝቅተኛ መስፈርቱን ሙሉ በሙሉ ባያሟላም ያንን ለማድረግ ከፍተኛ ጥረት እያደረገ ነው ሲሉ የዩናይትድ ስቴትስ መንግስት ያወጣው አመታዊ የሀገራት ሪፖርት አመላክቷል። ኢትዮጵያ ውስጥ የሚከናወነው ህገወጥ የሰዎች ዝውውር ከፍተኛ ገንዘብ የሚገላበጥበት እንደሆነና በወንጀል መረብ ሰንሰለት ውስጥም የሚሳተፉ ተዋናያን ህጋዊ ሽፋን ያላቸው ድርጅቶች ጭምር መሆናቸውም ይነሳል። ወንጀሉን የሚያሳልጠውም የገንዘብ ዝውውር እንዴት ከመንግስት የቁጥጥር አቅም በላይ ሊሆን ቻለ የሚለውን የተጠየቁት በፍትህ ሚኒስቴር የብሔራዊነት ትብብር ጥምረት ኃላፊ የሆኑት አቶ አብርሃም አያሌው መንግስት ህጋዊ ስራ ስምሪት ውል የሚሰጡ የመዳረሻ ሀገራትን ቁጥጥር በማስፋት ብቁ የሰለጠኑና በከፊል የሰለጠኑ ፈቃደኛ ሰዎችን ወደ ውጭ ለስራ መስክ በደላሎችና አባባሽ ተቋማት ላይ እርምጃ ለመውሰድ ጥረት ላይ መሆኑንም ኃላፊው ገልጸዋል። በግጭት በጦርነት፣ በአለመረጋጋት ብሎም በድርቅና በኢኮኖሚያዊ ችግሮች ከፍተኛ የስደትና የመፈናቀል አደጋ የተጋረጠባት ኢትዮጵያ ለብዙ ህገወጥ ስደተኞች መነሻ፣ መሸጋገሪያና መዳረሻ መሆኗን ይህንንም የመከላከል ስላለማጠናከር ተጨባጭ ምክንያት መሆኑንም ድርጅቱ አሳስቧል። የኢትዮጵያ ኢኮኖሚ በ7.2 በመቶ እድገት እንደሚያስመዘግብ ዓለም አቀፉ የገንዘብ ድርጅት አስታወቀ። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ለመጠናቀቅ ሁለት ወራት ብቻ በቀሩት የዘንድሮ የፈረንጆቹ ዓመት የኢትዮጵያ ኢኮኖሚ በ7.2 በመቶ ያድጋል ተብሎ እንደሚጠበቅ ትንበያን አስቀምጧል። ድርጅቱ ሀገሪቱ በቀጣዩ የፈረንጆቹ 2026 ዓመት ይኖራታል በሚል ያስቀመጠው እድገት ለዚህ ዓመት ከተነበየው በ0.1 በመቶ እያነሰ ነው። መቀመጫውን በዋሽንግተን ዲሲ ያደረገው አይኤምኤፍ ይህን ያስታወቀው ሐሙስ ጥቅምት 6 ቀን 2018 ዓ ም ይፋ ባደረገ የተደረገው አመታዊ ሪፖርቱ ነው። ሪፖርቱ ኢትዮጵያን ጨምሮ ከሳሃራ በታች የሚገኙ 45 ሀገራትን የኢኮኖሚ ሁኔታ የዳሰሰ ነው። ከሳሃራ በታች ያሉ ሀገራት በውጫዊ ሁኔታ ባልተረጋጋ የሸቀጦች ዋጋ፣ መፈናፈኛ በሚያሳጡ የብድር ሁኔታዎች፣ እንዲሁም ባሽቆለቀለው ዓለም አቀፍ የንግድና እርዳታ አካሄድ ቢፈተኑ ኢኮኖሚያቸው ይህንን የመቋቋም ችሎታ ማሳየቱን አይኤምኤፍ አትቷል። በዚሁ ቀጠና ያለው የኢኮኖሚ እድገት በፈረንጆቹ 2025 ዓመት አራት ነጥብ አንድ በመቶ በሆነ የተረጋጋ ሁኔታ እንደሚቀጥልም አመላክቷል። ይህ የኢኮኖሚ ትንበያ በመጪው የፈረንጆቹ ዓመት በትንሹ ከፍ እንደሚል የጠቆመው ሪፖርቱ ለዚህም እንደ ኢትዮጵያና ናይጄሪያ ባሉ የአፍሪካ ሀገራት እየተተከበሩ ያሉ የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ እንደሚኖራቸው አመላክቷል። ኢትዮጵያን ጨምሮ በቀጠናው ያሉ እንደ ቤኒን ኮትዲቫር፣ ዲቫር ሩዋንዳና ኡጋንዳ ያሉ ሀገራት በዓለም አቀፍ ደረጃ ፈጣን እድገት የተመዘገበባቸው መሆኑንም ሪፖርቱ በበጎ ጎኑ ጠቅሷል። በመጪዎቹ ጊዜያት የነዳጅ ዋጋ ይበልጥ ይቀንሳል ተብሎ ቢጠበቅም ቡና ብርና ወርቅን የመሳሰሉ ዋነኛ ሸቀጦች ዋጋ ግን በኮቪድ ወረርሽኝ በፊት ከነበረው ጊዜ በላይ እንደሚሆን ሪፖርቱ አትቷል። ይህ ሁኔታ እንደ ኢትዮጵያ ላሉ በተፈጥሮ ሀብት ላይ በተመሰረቱ ሀገራት ጠቃሚ እንደሚሆንም አይኤምኤፍ አስታውቋል። የኢትዮጵያን የኢኮኖሚ ሁኔታ በሪፖርቱ ደጋግሞ በበጎ ጎን የጠቀሰው ድርጅቱ ኢትዮጵያ በዘንድሮ የፈረንጆቹ ዓመት እንደ አንጎላ ሁሉ ባለሁለት አሀዝ የዋጋ ግሽበት የተመዘገበባት ሀገር መሆኗንም አክሏል። በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢ የሚገኙ ተፈናቃዮች ስጋት ላይ መሆናቸውን ገለጹ። በአዋሳኝ አካባቢዎቹ ላይ ለጊዜው እየተካሄደ ያለ ግጭት ባይኖርም ስጋቱ ግን ስላልተቀረፈ ተፈናቃዮቹ ወደ ቀያቸው ለመመለስ አስተማማኝ ሁኔታዎች አለመኖራቸውን ተናግረዋል። ዓለም አቀፋዊ የሰብአዊ ተቋሙ ከሐምሌ ወር አጋማሽ ጀምሮ በተደጋጋሚ በተፈጠረው ግጭት በሰው ህይወትና በመሰረተ ልማት ላይ ጉዳት መድረሱን አስታውቋል። ኤልዳና ታደሰ ተጨማሪ አላት። በኦሮሚያና ሶማሌ ክልል አዋሳኝ አካባቢዎች የተፈናቀሉ ናሪዎች በድጋፍ እጥረት ችግር ላይ መሆናቸው እየተነገረ ይገኛል። በወቅቱ ተፈጥሮ በነበረው ግጭት አንዳንድ ቦታዎች ላይ እስካሁን ያልተከፈቱ መንገዶች መኖራቸውንም ይናገራሉ። በዚህም በኦሮሚያና ሶማሌ ክልል አዋሳኝ አካባቢዎች ላይ ከሐምሌ ወር ጀምሮ በተፈጠረ ግጭት ከ288 ሺ በላይ ዜጎች መፈናቀላቸውን ባለፈው ሳምንት መጨረሻ ባወጣው ሪፖርት ያመላከተው የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቾ ይህንን የተፈናቃይ ቁጥር ትክክለኛ መሆኑን ከሁለቱ ክልሎች ባለስልጣን ማረጋገጡንም አስነብቧል። ዓለም አቀፉ የሰብአዊ ተቋም ከሐምሌ ወር አጋማሽ ጀምሮ በተደጋጋሚ በተፈጠረ ግጭት በሰው ሕይወትና በመሰረተ ልማት ላይ ጉዳት መድረሱንም ጠቅሷል። ባለፈው ሐምሌ ወር የተቀሰቀሰውና የሰዎችን ሕይወት የቀጠፈውን ጨምሮ በርካታ ከቤት ንብረታቸው ያፈናቀለ ግጭት ለጊዜው መቆሙን የገለጹት የአካባቢው ኗሪዎች አሁን ላይ ወደ ከተሞች አካባቢ የተፈናቀሉ የአዋሳይ ቀበሌዎች ኗሪዎች እስካሁን ወደ ቀያቸው እንዳልተመለሱም ገልጸዋል። በዚህ ሰዓት ምንም ጦርነት የለም ግን ተደርጎ እንደሰላሙ ጊዜ ወደዛ መሄድ ወደዚህ መሄድ የለም፣ ቆሟል። ስፔሻሊ ወደዋይጭበና ጣሶ ወረደ መባር ያቆበት መወያዳ አካባቢ ብዙ ጊዜ ይዝም ጦርነት ጊዜ ህዝቡ ብዙም ምንትናይዱ ወደ ኋላ የተመለሰ ነገር የለም። እነሱ መቆም በዋስሮ ሳራ እያዋሩ ነው። እንግዲህ አሁን ምንም መምትነለም፣ ህዝቡ ከመንግስት መልስ እየጠበቀ ነው። መንግስት ያለው ነገር ስከሆን ምንም የለም። በአሁኑ ወቅት ምንም አይነት ግጭት በእነዚህ አካባቢ ላይ እየተካሄደ አለመሆኑን የገለጹት አስተያየት ሰጪዎቹ በዳሳና ዋጭሌ ወረዳ በተለይም ወደ አዋሳኝ ሁለቱ ክልሎች አካባቢዎች ሰዎች ከቦታ ቦታ መንቀሳቀስ ተወስነው መዝለቃቸውንም አስረድተዋል። በኢትዮጵያ ውስጥ በአዋሳኝ ሁለቱ ክልሎች ወረዳዎች አካባቢ ከሐምሌ ወርስ ጀምሮ እስከ መስከረም ለሁለት ወራት አልፎ አልፎ በተስተዋለ ግጭት የተፈናቀሉ ህዝቦች ቁጥር እጅግ ብዙ መሆናቸውን የገለጹት አስተያየት ሰጪዎች የአካባቢው ነዋሪዎች ከአካባቢው የተፈናቀሉ ነዋሪዎች ብርቱ ችግር ውስጥ መሆናቸውንም አስረድተዋል። ተፈናቃዮቹ በከተማ አካባቢ ተጠልለው የሚገኙ መሆናቸውና ማህበረሰቡ ደግሞ ደግሞ አርብቶ አደር እንደመሆናቸው ለራሳቸው ሆነ ይዘዋቸው ለተፈናቀሉት ከብቶች በምግብና ውሃ እጥረት እየተቸገሩ እንደሆነም ገልጸዋል። አዋሳኝ አካባቢዎች ላይ ለጊዜው እየተካሄደ ያለው ግጭት ባይኖርም ስጋት ስላለ ግን ተፈናቃዮች ወደ ቀያቸው ለመመለስ አስተማማኝ ሁኔታ አለመኖሩንም ጠቁመዋል። የሀገር መከላከያ ሰራዊት በአዋሳኝ ሁለቱ ክልሎች አካባቢ ላይ ተሰማርቶ አካባቢ ማረጋገቱን የገለጸው የኦቾ ሪፖርት ግጭቱ ቢቆምም በየጊዜው የሰዎች መፈናቀል ግን አለመቆሙን ጠቅሷል። ከዚህ በፊት በጉዳዩ ላይ አስተያየት ሰጥተው የነበረው የሶማሌ ክልል ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አደም አዲሶቹ የወረዳ መዋቅሮች ወሰን የመግፋት ፍላጎት የሌለውና ማህበረሰቡን ተጠቃሚ የሚያደርጉ የመሰረተ ልማት ዝርጋታ ላይ ብቻ ያተኮረ ነው ማለታቸውም አይዘነጋም። ድንበር ተሻግሮ ነው፣ ኢቭን ድንበር ተሻግሮ ብቻ ሳይሆን ወደዚህ አሁን ያለ ነው ወረዳ ላይ ወረዳ መስርቶ ነው። ሜዲያ ዝጋጣሚ እንጂ ዛሞያ ሁለት ባንዲራ ነው፣ አንዱ ላይ ቆሙ። የትኛው ክልል የትኛው ክልል ነገር የምታወቅ ነገር የለም። የነበረው ወረዳ የነበረው ዞን የሶማሌ ክልል መንግስት ምክር ቤት ስድስተኛ ዙር አራተኛ የስራ ዘመን ዘጠነኛ መደበኛ ጉባኤውን ለአስራ አራት አዳዲስ ወረዳዎች መዋቅር ማዝረጉን ተከትሎ እነዚህ አካባቢዎች አስተዳደር ወሰን ይገባኛል ውዝግብ ያለባቸው ናቸው በሚል በአዋሳኙ የኦሮሚያ መስተዳደር አካባቢዎቹን ተቃውሞ እንደገጠማቸው ተናግረው እንደነበረም አይዘነጋም። ሰላማዊ የባንክ አገልግሎቶችን በማስተዋወቅ ፈር ቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። እነሆ የምስራች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 ሰባ አራት ሰባ ሶስት በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ ክብሯን። ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። መነሻችን ኬንያ ናት። የኬንያ ፖሊስ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን አስክሬን ለመሰናበት በተሰበሰቡ ሰዎች ላይ ተኩስ ከፍቶ ቢያንስ የሶስት ሰዎች ሕይወት ማለፉ ተገለጸ። በኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን አስክሬን ለመሰናበት በርካታ ሰዎች በተሰበሰቡበት ስታዲየም ፖሊስ ጥይትና አስለቃሽ ጭስ መተኮሱን ቢቢሲ ዘግቧል። ይህንን ተኩስ ተከትሎም ቢያንስ የሶስት ሰዎች ሕይወት ማለፉን ዘገባው አክሏል። ታዋቂው የመብት ተሟጋች ድርጅት ቮካል አፍሪካ ለቢቢሲ እንደገለጸው በግርግሩ ከተገደሉት ሰዎች መካከል የሶስት ሰዎች አስክሬን ወደ ከተማዋ ዋና የሬሳ ማቆያ ክፍል ተወስዷል። የሀገር ውስጥ መገናኛ ብዙኃን እንደዘገቡት ከሆነ ፖሊስ የተሰበሰቡትን ሐዘንተኞች ለመበተን በተኮሰው ጥይት ሌላ ተጨማሪ አንድ ሰው ሞቷል። በዋና ከተማዋ ናይሮቢ በሚገኘው ስታዲየም በተሰበሰቡ ሰዎች ላይ ፖሊሶች የተኮሱት ጥይት አይነት እስካሁን ግልጽ አይደለም። ቮካል አፍሪካ ግን የሞቱትን ሰዎች በጥይት መቁሰላቸውን አስታውቋል። በኬንያ የፖለቲካ መድረክ ላይ ግዙፍ ስምና ስብ እና የነበራቸው ራይላ ኦዲንጋ በህንድ ረቡዕ ዕለት ህይወታቸው ማለፉ ይታወሳል። አስክሬናቸው ሐሙስ ጠዋት በሀገሪቱ ዋና አውሮፕላን ማረፊያ የደረሰ ሲሆን ባለሥልጣናቱም በዚሁ በተሰበሰበው ከፍተኛ ህዝብ ምክንያት በረራዎችን ለአጭር ጊዜ ለማቆም ተገደዋል። የራይላ ኦዲንጋን አስክሬን ለመሰናበት ከተጠቀሰው ህዝብ በላይ በመውጣቱ በመጀመሪያ ላይ በፓርላማ ሊካሄድ የነበረው የሽኝት ፕሮግራም ወደ ካሴሪና ስቴዲየም እንዲዞር ተደርጓል። በመጨረሻ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በዛሬው ዕለት በዋሽንግተን መገናኘታቸው ተገለጸ። ይህ የሁለቱ መሪዎች ስብሰባ የሚካሄደው ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ባደረጉት የስልክ ውይይትን ተከትሎ መሆኑን ቢቢሲ ዘግቧል። ትራምፕና ፑቲንም ባደረጉት የስልክ ውይይት በሃንጋሪ ፊት ለፊት ለመነጋገር ተስማምተዋል ነው የተባለው። ከነሐሴ አጋማሽ ጀምሮ ከፑቲን ጋር ለመጀመሪያ ጊዜ የተደረገው ጥሪ ውጤታማ ነው ያሉት ትራምፕ የዋሽንግተንና የሞስኮ ቡድኖች በሚቀጥለው ሳምንት ይገናኛሉም ብለዋል። በመሆኑም ትራምፕ ስልጣን ከያዙ ከጥር ወር ጀምሮ ለሦስተኛ ጊዜ ጉብኝቱ የሆነው ዘለንስኪ አሜሪካ እንደደረሰ ሞስኮ ስለ ቶማሃውክስ እንደሰማችው ውይይቱን ለመቀጠል እየተጣደፈች ነው የሚል ክስም አቅርበዋል። በዚህም 2500 ኪሎ ሜትር ወይም 1500 ማይል የሚረዝሙ ሚሳይሎችን ለዩክሬን እንዲሰጥ ዘለንስኪ ዩናይትድ ስቴትስን ጠይቀዋል ነው የተባለው። ትራምፕ ለዩክሬን ቶማሃውክስ ለመስጠት እያሰቡ እንደሆነ በዚሁ ሳምንት መጀመሪያ ላይ ተጠይቀው የሚሆነው ሆነውን እናያለን፣ ልንሰጥም እንችላለን ሲሉም ፍንጭ ሰጥተዋል። ነገር ግን ከፑቲን ጋር ካደረጉት ውይይት በኋላ ስለ ተመሳሳይ ተስፋ የተጠየቁት ትራምፕ የአሜሪካን የተው ማውክስ ክምችት ማሟጠጥ አንችልም፣ እኛም እንፈልጋለን። ስለዚህ በዚህ ጉዳይ ምን ማድረግ እንደምንችል አላውቅም ሲሉም ተደምጠዋል።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

አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን መልካም አዲስ ዓመት እነሆ የምስራች።